ሀይ፣ እንዴት ናችሁ ቤተሰቦች? ሰላም ናችሁ ወይ? ዛሬ ከ24 ት አካባቢ ወደ ፊጋ እንሄዳለን። እየተጓዝ ያለ ነው። ቀጣይ በተለያዩ ሀሳቦች እየመጣን አንዳንድ ነገሮች እናወጋለን። አሁን የሚሟሉ እና የሚደረጉ አንዳንድ ነገሮች ስላሉ እነሱ ላይ እስክንደርስ እስከዛው ቤተሰቦቻችንን ሰብሰብ እያደረግን ለመቆየት ነው። ሰብስክራይብ ማድረጋችሁ እንዳይረሳ። እንዲሰሙን እናጠብቁ። ብዙ ቆንጆ ቆንጆ ሀሳቦችን እናነሳለን። ብዙ ስራዎችን እንሰራለን። ያያ ስላለ የተሻለ ነገር እንደምንሰራ መጠበቅ አለባችሁ። ጀምር በዚህ ሀሳብ ላይ ቢሰራ ብላችሁ የምታማክሉኝ ነገር ካለ በኮሜንት አሳውቁኝ። የሚመጡ አዳዲስ ነገሮች አሉ። በአዲስ ካሜራ እንጀምራለን። ቆንጆ ቆንጆ ቪዲዮዎች ይኖረናል። እና የተለያየ ሀሳብ እና እንሸራሽራለን በዛ ውስጥ ነገር ካላችሁ እንዴት አርገን መስራት እንዳለብን እና ምን ብንጨምር ጥሩ ነገር ማድረግ እንዳለብን ከእናንተ ሀሳብ እንወስዳለን። አሁን አራውን ጃክሮስ እንገኛለን ጃክሮስ

እርጥብ ስለሆነ እንደሱ አይነት ነገሮች እናደርጋለን። በመንገድ ደግሞ ቡና እንጠጣለን። ቻናላችንን ስያሜ ነገራችኋለሁ። ላስታይ ቡና ፍሩት እያለን ስለሆነ የምንንቀሳቀሰው

ከፊጋ መስመር የሚወስደን መንገድ ነው። ኮሪደሩ በዚህ በኩል አልመጣም፣ የኮሪደር ልማቱ ነው። ትንሽ ከሌሎቹ ቦታዎች ጥሩ መንገድ አይደለም። ያው ግን አልተሰራም፣ ግን ቆንጆ እንደሚሰራ ተስፋ አለ።

የሚስተዋለው ነገር ሳይክል የሚነዱ ሰዎች አይጠነቀቁ፣ ብዙዎቹ አይችሉም። ግን በዚህ መስመር የሳይክል ላይን ስላልተሰራላቸው ያው ኖርማሉ አስፋልት የነዱ ነው። ፊጋ ነው የመጣ ነው። አሁን ፊጋ ትራፊክ ላይት ጋር ደርሰናል። ሌላ ቪዲዮን እስክለቅስ ከዛ ቤተሰብ በመሆን አሁን ትጠብቁኛላችሁ። አመሰግናችኋለሁ። ባይ ባይ